አሰላሙ አሌይኩም ወረህምቱላህ ወበረካቱሁ ውድ የአብዲሻ ቤት ተከታታዮች እንዴት ናችሁ? ሰላም ብያለሁ። በጣም ጠፍተናል። እንግዲህ ዛሬ ከብዙ ቆይታ በኋላ ዘልቀናል። ያው እንደሚታወቀው ለወርደን ስራ ፈትተናል፣ ስራ እየፈለጋችሁ ለማንኛውም፣ አሁን ሚጣንዘን ወዲ ሀዲጋ ወቅተል ነበርና አብዲሻ ተኝቷል። ፍራንክ ልናደርገው አስበናል፣ ሸር አስበናል እና እሱም የፕላንኩ አይዲያ ምን መሰላችሁ? ምን መሰላችሁ? ተይዘናል ልንል ያዋጣል። ማማ እክመቲ ማማ ሾፊ ነህ በኖቲ እና እንግዲህ እሱ ተኝቷል፣ እስኪነሳ እየጠበኩት ነው። ምናምን ዞር ዞር እያለ ሲነሳ ደውለን ተይዘናል ምለዋል። እንግዲህ ምን እንደምን አሸጋ ተይዛለች ስንለው እኛ ተይዘናል ስንለው፣ ምን እንደሚል አላህ አለ። አኪድ ይደነግጣል። በእርግጠኝነት በጣም ነው ሚደነግጠው። እንደሚሳካ ተስፋ አደርጋለሁ። ከተሳካ ቪዲዮ ይለቀቃል። ላይክ፣ ሸር፣ ሰብስክራይብ አድርጉ። ምጣ ላይክ ሰን ሰብስክራይብ አድርጉ። በያት ማሚ ስራ ተዋ። በዚህ አጋጣሚ እኔን የመሰለ እንግዲያ በያት መጣሁላችሁ ሚውው ከዚህ በኋላ እኔ ጋር ነው የሚሆነው ቆይታችሁ። እነት ስናየሳት ዝጋ ኮፊ ወንዛ ቆጭ ብላለች። ማሚና ኮፊ ይዋደዳሉ። ሳማማ በነገራችን ላይ የተቀመጥባት ቦታ ትንሽ ትንሽ ቆሻለች። መንዲሏ ምናምኗ ምናምን ምናምን፣ ምክንያቱም ወጣ ማለቱ ነው እንፈልገ ነው ለጫጫታው ለንጣ ብለን ነው ለንፋሱም ብለን አሪፍ አይደለችም ግን፣ ያው ዋናው ንጹህ አየሩ ነው። ቁጭ ብለናል። አሁን መስላል ባያችሁ ቀስቀሽው ቀርቆሬ አልተነሳም። እንደ ሄድ ሳልሳ አምጣልኝ ምናምን በይ እና ከዛ ለማንኛውም አሁን አብድ ተነስቷል ብለውናል። እንግዲህ ልንደውል ነው። እስኪ እንግዲህ የሚለውን የንሰማ ይሆናል። ድምጼ ይሰማል ብዬ ተስፋ አደርጋለሁ። ደውዬ ማማሸጋ

ቀልበትበት አለ እንደገና ደግሞ መወናገር አለ። ሰው ዝም ለማንኛውም ያው ፕራንካችን አልተሳካልንም። አብዱ ነቅቶብናል። ያው እዚህ አካባቢ ቤቱ ጋር ቅርብ ስለሆነ ያንን ያህል ሾርታም ስለማያስፈራ እንኳን ለሴት ያው ተነቅቶብናል ማለት ነው። እንደሰማችሁት ነው። ቪዲዮው ግን አይቀርም ብዙ ስለደከምንበት ሚጣሸጋም ስላለች በዚሁ አጋጣሚ ተዋወቋት። እና ላይክስ፣ ሸር፣ ሰብስክራይብ አድርጉ። እንወዳችኋለን።